ሀገርን የሚሰራው ግብር ነው። ኢኮኖሚን በመደገፍ የተረጋጋ ማህበረሰብን የሚፈጥረው ግብር ነው። ለመሰረተ ልማት የሚውል ገንዘብ ይገኝበታል። ከእርዳታና ከብድር አዙሪት ተላቆ ሉዓላዊነቱን ያወጀ መንግስት ይፈጥራል። ግብር የየትኛውም ሀገር እስትንፋስ ነው። ግብራቸውን በኃላፊነት የሚከፍሉ ታማኝ ዜጎች ያሏቸው ያደጉት ሀገራት ከራሳቸው ጉሮሮ ተርፎ ሌሎች ሀገራትን ለመደገፍ የሚውል ኢኮኖሚ መፍጠር ችለዋል። ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ነፃነታቸውን አውጀው የሌሎች ሀገራትን እጣ ፈንታ እስከ መወሰን የሚያደርስ ተጽዕኖ መፍጠር ችለዋል። ለዘመናት በሚፈለገው ደረጃና መጠን ማደግ ያልቻለ ኢኮኖሚዋን ማከም የጀመረችው ኢትዮጵያም የኢኮኖሚዋ የደም ስር የሆነውን ግብር በአግባቡ የመሰብሰብ ጅማሮ ላይ ትገኛለች። በገቢዎች ሚኒስቴር አዘጋጅነት የሚካሄደው ዓመታዊው የታማኝ ግብር ከፋዮች የእውቅናና የሽልማት መርሃ ግብር ይህንኑ የግብር አሰባሰብ የበለጠ ለማስፋትና ለማጎልበት ዓላማ ያለው ነው።

የሚጠበቅባቸውን ግብር በአግባቡ የከፈሉ ግብር ከፋዮችም የመርሃ ግብሩ ድምቀት ነበሩ። በዕለቱ 700 ግብር ከፋዮች ለእውቅናና ለሽልማት በቅተዋል። የገቢዎች ሚኒስቴር በ2017 በጀት ዓመት ለመጀመሪያ ጊዜ እንደ ሀገር የትሪሊየን ህልማችንን ማሳካት ችለናል ባለበት ጊዜ ውስጥ ግብራቸውን በታማኝነት ከከፈሉት ድርጅቶች መካከል 350ውን በብር ደረጃ፣ 245ቱን በወርቅ ደረጃ እንዲሁም 105ቱን ግብር ከፋዮች በፕላቲኒየም ደረጃ ተሸላሚ አድርጓል። ለተከታታይ አምስት ዓመታት የፕላቲኒየም ተሸላሚነት ደረጃቸውን ጠብቀው የቆዩ ሰላሳ ግብር ከፋዮችም በልዩ ተሸላሚነት ለክብር በቅተዋል። ይህን ሽልማት ለሁለተኛ ጊዜ በማግኘታችን በቃላት የማይገልጽ ደስታ እንተሰማል። በጣም ኢትዮጵያዊነታችንን አብልቶ የገለጸ ስለሆነ በጣም ደስተኛ ሆነናል። የእኛ ድርጅት ግብር መክፈልን እንደ መርህ ነው የሚይዘው። በጣም በታማኝነት ነው የምንከፍለው፣ መክፈልም ያኮራናል። ግብር መክፈላችን ሀገራችንን እንደምንወድ የሚገልጽልን አንዱ መንገድ ነው። ስለዚህ በጣም ደስተኞች ነን። ዛሬ ኢትዮጵያ ከግብር የምትሰበስበው የገቢ መጠን በየዓመቱ እያደገ መምጣቱን ቁጥሮች ይጠቁማሉ። ከ2011 በጀት ዓመት ጀምሮ ያሉ መረጃዎችን ብንመለከት እንኳን ባለፉት ሰባት ዓመታት በከፍተኛ ደረጃ እያደገ የመጣው ከግብር የሚሰበሰብ ገንዘብ ከ198 ቢሊዮን ብር ወደ 900 ቢሊዮን ብር ተሻግሯል። ኢትዮጵያ በታሪኳ ለመጀመሪያ ጊዜም ትሪሊየን የሚለውን ቃል ከምትሰበስበው የግብር መጠን ጋር አስተሳስራ መጥራት ጀምራለች። የገቢዎች ሚኒስቴር ከ2011 ዓመተ ምህረት ጀምሮ ሲያካሂደው የቆየው ዓመታዊው የታማኝ ግብር ከፋዮች የእውቅናና የሽልማት መርሃ ግብር ለሚሰበሰበው የግብር መጠን እድገት የሚያበረክተው ሚና ከፍተኛ ነው። ለሀገር ገቢ ያስገባ ተቋም ነው። ታክስ ማለት የአገር ኢንቨስትመንት ነው። የእኔ ኢንቨስትመንት፣ የልጆች ኢንቨስትመንት፣ የኢትዮጵያ ሕዝብ ኢንቨስትመንት ስለሆነ ታክስ መክፈል ሆስፒታል፣ ጤና ጣቢያ፣ መንገድ፣ አገር የሚለማው ያለ አገር መከላከያ ሙሉ ነገር ከዚህ ስለመጣ ታክስ መክፈል እኛ አገር ልምድ አልነበረውም። ይሄን ልምድ እያካበት አገራችን የምንለውጥበት ለውጥበት ሀ ብለን የጀመርንበት ዘመን ነው ብዬ ነው የምወስደው። ታማኝነት ማለት ህሊና ነው። በቃ ታማኝነት ማለት ህሊና ነው። በታማኝነት ዛሬ ላይ አሁን ከምሠራው በተሻለ ጠንክሬ በርትቼ አገሬን እንዴት አድርጌ ማገልገል እንዳለብኝ ትልቅ ትምህርት ወስጃለሁ እና በጣም እንድበረታታም አድርጎኛል። እንዳመራር እንድበረታታም እንደገናም ደግሞ አብረውኝ ያሉ ሰራተኞቼም ተበረታተን እንድንሰራ ትልቅ ኢንስፓይሬሽን የፈጠረብኝ በእኔ ማለት ነው። ዛሬ አሁን የተገኙት ሰባት መቶ ታማኝ ግብር ከፋዮች እውቅና ሲሰጣቸው ሌሎች ከታች ያሉ በሚሊዮን የሚቆጠሩ ግብር ከፋዮች ይህንን በሚያው ጊዜ የበለጠ እነሱም ይህን እውቅና ለማግኘት ለማግኘትና ለሀገራችን ፍቅራችንን ለመግለጽ የበለጠ እንድንሰራና የበለጠ አስተዋጽኦ እንድናደርግ ብሎ እንዲነሳሱ ያደርጋል ብዬ ተስፋ አድርጋል እኛ ግብር መክፈልን የምናስበው ቀጥታ ከሀገራችን ለሀገራችን ያለንን ፍቅር ለወገኖቻችን ያለንን ፍቅር የምንገልጽበት አንዱ መገለጫ ነው። ድርጅታችን እንደሚታወቀው በግንባታም በሪልስቴትም በትሬዲንግና በመሳሰሉት ሰፊ ሴክተር ላይ የተሰማራ ነው እና በከፍተኛ ፍጥነት እያደገ ያለ ድርጅት ነው። አንዱ እንግዲህ መገለጫችን ግብር በመክፈል የሀገራችንን ልማት ለሀገራችን ልማት ያለንን አጋርነት ማሳየት ነው። የታማኝ ግብር ከፋዮች የእውቅናና ሽልማት መርሃ ግብር መዘጋጀት ለግብር አሰባሰብ ዘርፉ እድገት ከፍተኛ አስተዋጽኦ ከማድረጉም ባሻገር በአሰራር ለውጥ፣ በቀልጣፋ የአገልግሎት አሰጣጥ የግብር መሰረቱን በማስፋት ኮንትሮባንድንና ከደረሰኝ ማጭበርበር ጋር ተያይዞ የሚከናወኑ ሕገወጥ ተግባራትን በመከላከል እንዲሁም የዘመነ የቴክኖሎጂ ስርዓትን መጠቀም ላይ ትኩረት ያደረጉ የአሰራር ስርዓት መሻሻሎች የሚኖራቸው ሚናም ከፍተኛ ነው። የታማኝ ግብር ከፋዮች የእውቅናና የሽልማት መርሃ ግብር ለሀገራቸው የሚታመኑና ለሌሎች አርአያ የሚሆኑ ግብር ከፋዮችን የመፍጠር አላማ አለው። ግብር ከፋዮች በሀገራቸው ልማት ውስጥ ያላቸውን ከፍተኛ ሚና በማስታወስ በዘመናዊ ቀልጣፋና ጊዜውን በጠበቀ መንገድ ኃላፊነታቸውን እንዲወጡ እንዲሁም ከሚመለከታቸው አካላት ጋር ይበልጥ ተቀራርበው እንዲሰሩ ያደርጋል። ይሄን እውቅና ማግኘት ጠንክረን እንድንሰራ ጠንክረን የሚገባንን አስተዋጽኦ እንድናደርግ ሌት ተቀን እንድንሰራና የሀገራችንን መሪዎች የሚከተሉትን የእድገት አቅጣጫን ተከትለን እኛም ሌት ተቀን እንድንሰራ የሚያበረታታን ይሆናል ማለት ነው። አገርን እንደ መርዳት እንደገና ደግሞ ግብርና ታክስን በአግባቡ እንደ መክፈል የሚያስደስት ደስ የሚል ነገር የለም። የምናያቸው ጥሩ በጎ በጎ ነገሮች አሉ። የሚያስደስቱ የሚታዩ፣ የሚጨበጡ ነገሮች ስላሉ ከመንግስታችን ጎን ሆነን መንግስታችን የሚያደርገውን የልማት አቅጣጫ እኛም ተከትለን ከኋላ ውጤት ለማምጣት የሚያስችለንን ነገር በሙሉ ማድረግ ይጠበቅብናል። በታማኝነት በጥሩ ውጤት አሁን ከተሻለው ከፍተኛ የሆነ ውጤት አምጥተን አገራችንን አሁን የተጓዘች ያለችበትን የልማት ጎዳና እውን ለማድረግ በሚያስችል መልኩ አጋርነታችንን በደንብ ስላየን በዚህ ልክ በደንብ አድርገን ስራችንን ሰርተን ለሀገራችን እድገትና ሁለንተናዊ የምንችለውን ሁሉ ለማድረግ ያው ቃል የገባውበት ቀን ነው። እኔ በራሴ ኢትዮ ቴሌኮም ኮምስ አት ቶፕ ኦፍ ስፔሻል አዋርድ ሴሬሞኒ ቁጥሩ ከበድ ይላል፣ ለመጥራት ግን ችሏል። አጠቃላይ ድምሩ 378 ቢሊየን ብር በላይ ገቢ ሰጥቷል። ኢትዮጵያ 700 ግብር ከፋዮቿን ስለ ታማኝነታቸው አመስግና ለውቅና ካበቃችበት መርሃ ግብር ጎን ለጎን ዘመናዊ የታክስና ጉምሩክ የቴክኖሎጂ ስርዓቶችን አስመርቃለች። እነኚህ የቴክኖሎጂ ስርዓቶች በታክስና ቀረጥ አሰባሰብ ስርዓቱ ላይ ይስተዋሉ የነበሩ ስርቆቶችና ማጭበርበሮችን በመከላከል እንዲሁም የአገልግሎት አሰጣጥ ቢሮክራሲያዊ ማነቆዎችን በመፍታት በኩል ትልቅ ድርሻ እንደሚኖራቸው ይጠበቃል። እነዚህ ቴክኖሎጂዎች በዋናነት በታክስ ባለስልጣኑና በታክስ ከፋዩ መካከል ያለውን ግንኙነት በእጅጉ የሚያሻሽሉ ውጤታማነታችንንም እንደዚሁ የግብር ከፋዮችን የታክስ ተገዢነት በፈቃደኝነት ታክስ መክፈል ባህልን የሚያዳብሩ በአጠቃላይ እንደ ሀገር የያዝነውን የልማት ፕሮግራሞች እውን ለማድረግ የሚያስችለንን ታክስ ለመሰብሰብ ትልቅ እድል የሚሰጡ ናቸው። በከፍተኛ ደረጃ የግብር ከፋዩን አገልግሎት ለማግኘት ሲገጥማቸው የነበሩ ውጣ ውረዶችን በመቀነስ ወጪያቸውንም በመቀነስ ከፍተኛ የሆነ ፈጣን አገልግሎት ማግኘት የሚያስችላቸውን እድል የሚፈጥርላቸው ስለሆነ አንደኛውና ትልቁ ነገር ለታክስ ከፋይም ለግብር ከፋዮቻችን የተሳለጠ አገልግሎት ለመስጠት የሚያመች ዘርፈ ብዙ የሆነ አገልግሎት የሚሰጥ ቴክኖሎጂ ነው። ከፍተኛ የተገዢነት ችግር ያለባቸውን በመቆጣጠር ደረጃ በተለይ ህገወጥነትን፣ ኮንትሮባንድን፣ ህገወጥ ንግድን በመቆጣጠር ደረጃ ደግሞ በውስጥም እንደገና ደግሞ በየኬላዎቻችን በመውጫና መግቢያ በሮቻችን እንደገና በትራንዚት መስመሮቻችን ሁሉ ሊፈጠሩ የሚችሉ የተለያዩ የንግድ ማጭበርበሮች፣ የጉምሩክ ማጭበርበሮች እና ኮንትሮባንድም በከፍተኛ ደረጃ ለመከላከል ለመቆጣጠር የሚያስችል አቅም የሚሰጥ ቴክኖሎጂ ተደርጎ ነው እየተወሰደው ማለት ነው። በተለይ የደረሰ ስርአቱ እጅግ ኋላ ቅር እና ለክትትልና ቁጥጥር እንደዚሁም ለተለያዩ የፖሊሲ ውሳኔዎች በማያስችል ሁኔታ የተዘረጋ ስለነበረ አሁን በተቋማችን እና በኢንሳ አማካኝነት የለማው የኤሌክትሮኒክ የደረሰ ስርዓት በአንድ በኩል የግብር ከፋዩን የታክስ ኮምፕላንስ ኮስት ይቀንሳል። በእኛ በኩል ደግሞ ኢኮኖሚ ያመነጫውን ገቢ በተለይ ቀጥተኛ ያልሆኑ ታክሶችን ለመሰብሰብ ትልቅ አቅም የሚፈጥር ነው ማለት ነው። የገቢዎች ሚኒስቴር ወይዘሮ አይናዓለም ንጉሴ በእውቅናና የሽልማት መርሃ ግብሩ ላይ በ2017 በጀት ዓመት በገቢው ዘርፍ ለተመዘገበው ውጤት ታማኝ ግብር ከፋዮች የነበራቸውን አስተዋጽኦ ገልጸዋል። በቀጣይ ለመሰብሰብ ለታቀደው ገቢ ስኬት ተልእኮ የሚቀበሉ መሆናቸውንም ጠቁመዋል። የሰበሰብነው ገቢ ከኢትዮጵያ የልማት ፍላጎትና አቅም አንጻር እንደ እርሾ ሆኖ ከማገልገል አልፎ መትረፍረፍ ባይችልም የገቢ ዘርፍ አመራሮችና ግብር ከፋዮች እንደ ሀገር ለዘርፉ የተሰጠውን ተልዕኮ ስኬታማ ሆነው እውቅና ለመቀበል እና ለቀጣይ ሀገራዊ ተልዕኮ ለመውሰድ በድጋሜ በመገናኘታችን እጅግ ደስ ብሎናል። ይህ ተግባር የሀገራችንን የልማት ፋይናንስ ፍላጎት ከጥገኝነት ወደ ራስ መቻልና ወደ ተሟላ ክብር ለሚደረገው ጉዞ ትልቅ እርምጃ በመሆኑ በቀጣይም ይህንኑ አጠናክረን የምንሰራ ይሆናል። እዚህ ፕሮግራም እውቅና የሚሰጣቸው እና በተዋረድ እንደዚሁም በብራንቾች እውቅና የሚሰጣቸው ግብር ከፋዮች ባለፈው አመት ለሀገራቸው ግንባታ ላደረጉት አይተኬ ሚና የሚመሰገኑ ብቻ ሳይሆን ለ2018 በጀት ዓመት መሳካት ተልእኮም የሚቀበሉ ናቸው። ያለፉት ሰባት ዓመት በተከታታይ እየተደረገ ያለው ነገር ሁሉም ግብር ከፋይና ተሸላሚ በጉጉት እንደ አመት በዓል የሚጠብቀው አዲስ ባህል እየሆነ ነው። ከዛም በላይ ደግሞ በዚህ ዓመት ጎልድ ያነሳ የሚቀጥለው ዓመት ፕላቲኒየም፣ ፕላቲኒየም ያነሳ ደግሞ በተከታታይ ለአምስት ዓመት አድርጎ ልዩ ተሸላሚ ለመሆን የምንጓጓበት እየሆነ ነው። ከሁሉ በላይ ደግሞ ግብር ከፋዩ በከፈለው ግብር ልክ ሀገራችን እየለማች መሆኑን ስለምናይ ያ ደግሞ የበለጠ ክብርና ኩራት ደስታ እንዲሰማን ያደርገናል። በጣም ነው ደስ የሚለው። ይሄ ሙሉ የአፕላስ ፋሚሊንም የሚያኮራ ነገር ነው። የአፕላስ እስታፍንም የሚያኮራ ነገር ነው። ሁሉም እንኳን ደስ አላችሁ፣ እንኳን ደስ አለን ለዚህ ክብር በመብቃታችን። የበለጠ ለመክፈል፣ የበለጠ ለመስራት፣ የበለጠ ሀገር ለማልማት ዝግጁ ነው። መንግስት ታማኝ ብሎ የመረጣቸውን ግብር ከፋዮች ለእውቅናና ለሽልማት ሲያበቃ ግብር ከፋዮቹ በተሰማሩባቸው ልዩ ልዩ የሥራ መስኮች የሚገጥሟቸውን ችግሮች በመቅረፍ በኩል የሚጠበቅበትን ኃላፊነት ሳይዘነጋ ነው። በዚህ በኩል የተለያዩ ተግባራት መከናወናቸውን የኢፌዴሪ ጠቅላይ ሚኒስትር ዐቢይ አህመድ ተናግረዋል። ባለፈው ዓመት በነበረን መሰል ፕሮግራም ጥቂት ቃል የገባሁላችሁ ቃል የገባችሁልኝ ነገሮች ነበሩ። ከነዚህ መካከል አንደኛው በኛ በኩል ሲስተሞች አበልጽገን አውቶሜሽን አስፋፍተን ስርዓቱን እናዘምናለን፣ የሌቦች ቁጥር እንቀንሳለን፣ በቢሮክራሲ የሚገጥማችሁን ተጽዕኖ እናሻሽላለን ብዬ ቃል ገብቼ ነበር። ቅድም ስመጣ ያየኋቸው ሲስተሞች ያውም በሀገር በቀል ተቋማት የበለጸጉ ሲስተሞች እነዚህን ችግሮች የሚፈቱና የገባሁላችሁን ቃል የሚተገብሩ ስለሆነ እንድታያቸው፣ እንድትገለገሉባቸው በዚሁ አጋጣሚ ላሳስባችሁ እወዳለሁ። ሁለተኛ ሁለተኛ ቃል የገባሁላችሁ ጉዳይ በታማኝነት በእናንተ ገንዘብ ኢትዮጵያን እንሰራለን የሚል ነበር። አሁን አምና ቃል የገባሁላችሁን መናገር እምብዛም አያስፈልግም። ከዚህ ወጥታችሁ ወደ ቤታችሁ ስትሄዱ በማስተዋል ግራና ቀኝ 20 ኪሎ ሜትር 30 ኪሎ ሜትር ብትጓዙ የእናንተ ገንዘብ አንድ ብር አንድ ዶላር እርዳታ ብድር ሳይታከልበት ያ የቆሸሸ ከተማችንን ለልጆቻችን በሚመጥን መልክ መስራት መጀመራችን ማሳያ ስለሆነ በእናንተ ገንዘብ ሀገር እየተሰራች መሆኑን ዳግም በኩራት ልገልጽላችሁ ወዳሉ እውቅናና ሽልማት የተበረከተላቸው ታማኝ ግብር ከፋዮች ማህበረሰብን በሚያግዙ ተግባራት ላይ እንዲሳተፉና የሀገርን ክብርና ጥቅም የሚያስጠብቁ እንዲሆኑ ጠቅላይ ሚኒስትሩ አሳስበዋል። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ ዓላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልዕኮ መሆን አለበት። ሰርቶ ከግማሽ ቢሊዮን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ ዓላማ ራሱን ማዘጋጀት ይኖርበታል። ሁለተኛው በታማኝነት ልናገለግላችሁ ስለወሰን፣ በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በደህናው ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ፣ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባቸው። ዛሬም ክቡር ጠቅላይ ሚኒስትር በሰጡን መመሪያ መሰረት የማህበራዊ ኃላፊነታችንን የበለጠ አጠናክረን ደግሞ እንቀጥላለን። የመጀመሪያው ባንኮች የራሳቸው ራእይና ግብ አላቸው። በዚህ ራእይና ግብ ውስጥ እድገት ማስመዝገብ፣ ማህበረሰብን ማሳደግ፣ ቤተሰብን ማሳደግ፣ ተቋማትን ማሳደግ፣ ተቋማትን መገንባት፣ ቤተሰብን መገንባት እና አገርን መገንባት የፋይናንሻል ሴክተሩ እምነት እና አቅጣጫ ስለሆነ ይህንኑ በመገንዘብ ዘመኑ የሚፈልገውንም ቴክኖሎጂ በመጠቀም ከጊዜ ወደ ጊዜ እድገት በማስመዝገብ በኢኮኖሚ ውስጥ የጎላ ሚና በመጫወት ላይ እንገኛለን። በዚህ ሂደት ውስጥ እንግዲህ በምናገኘው ትርፍ ላይ ደግሞ ለመንግሥት የሚገባውን ግብር፣ ለአገር የሚገባውን ግብር በመክፈል አገራችን እንደምናየው እንድትለማ እንድትበለጽግ፣ እንድታምር፣ እንድትዋብ ለሚቀጥለው ትውልድ እንድትተርፍ የማድረግ ራዕይ ተከትለን ስለምንሰራ በዚህ ወቅት አግባብ ነው እንግዲህ ዛሬ እነዚህን ሽልማቶች የተሸለምነውና እውቅናም ያገኘ ነው ማለት ነው። ከጠቅላይ ሚኒስትሩ አንደበት የተሰማው የዕለቱ የምስራች መንግስት ለታማኝ ግብር ከፋዮቹ የሚያደርገውን የማበረታቻ ስርዓት ያሳየ ነበር። ለሀገር ከታመኑት ግብር ከፋዮች መካከል በወርቅ ደረጃ ተሸላሚ የሆኑት 245 ታማኝ ግብር ከፋዮች በኢትዮጵያ አየር መንገድ የቪአይፒ ተርሚናል መጠቀም እንደሚችሉ ተገልጾላቸዋል። በፕላቲኒየም ደረጃ እውቅናና ሽልማት የተበረከተላቸው ባለቤቶች ወይም የድርጅት ሥራ አስፈጻሚዎች ዓለም አቀፍ ሥራቸውን የሚያቀልላቸው ዲፕሎማቲክ ፓስፖርት እንደሚሰጣቸው ገልጸዋል። ዛሬ ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ሁለተኛ፣ ላለፉት አራት ዓመታት በታማኝነት ፕላቲንየም ሽልማት ያገኙ ሰላሳ ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲኦዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሄ የሚሆንበት ዋናው ምክንያት በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲኦ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ሶስተኛ የፕላቲኒየም ተሸላሚዎች፣ በተለይ የፕላቲኒየም ልዩ ተሸላሚዎች ከሰላሳዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኢያየች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ ውጪ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። የሀገር መሪ ቆሞ ነው የሸለሙንና የሀገር መሪ ቆሞ ሲሸልሚስ ምን ያህል ክብር ነው የሚሰማሽና እሳቸውም ጊዜያቸውን ወስደው አገር ማልማት ትልቅ አስተዋጽኦ እንደሆነ አይቶ ቆሞ ሸልም ሆኗል። ግማሾቻችንም ቪአይፒ አድርገውናል። ይሄ ማለት ለእኛ መታልና ክብር ነው። ነጋዴ ሌባ እየተባለ የሚሳደድበት ዘመን ቀርቶ ዛሬ እንደ አንድ ሚኒስትር ቪአይፒ ተሰጥቶን ይህን እድል ማግኘት ትልቅ ነው ለማለት ፈልጌ ነው። ወደፊትም ቃል የሚገባው እኔ ጓደኞችንም ፑሽ የሚያደርገው ታክስ መክተር የሀገር ኢንቨስትመንት እንደሆነ እንዳውቁ ከመንግስት ጎነኘ ራሴ መስራት አለብኝ። እኔም ዘንድሮ ከከፈልኩት ደቡል አድርጌ ደግሞ ለመክፈል ለራስም ቃል ይገባል። በ2017 በጀት ዓመት ከ900 ቢሊዮን ብር በላይ ከግብር የሰበሰበው የገቢዎች ሚኒስቴር ዘመናዊ የአሰራር መንገዶችን ተግባራዊ በማድረግ በ2018 በጀት ዓመት አንድ ነጥብ 28 ትሪሊየን ብር ለመሰብሰብ አቅዶ በመስራት ላይ ይገኛል።